ያፌት ኤፍራታን ሴት አድርጎ ገደላት። በጣም ያሳዝናል። አይገርምም። ሎሊት ባለትዳር አትመስልም፣ እዚ ቤት መታለች አለችው ሄዳ። እሱም ያንን በመስማት እንግዲህ ኤፍራታን ሴት አደረጋት። እንግዲህ ጽዮን ደግሞ ሁሉንም ነገር አስታውሳ ኤፍራታን ለመረዳት እና ይቅርታ አድርግሌ በማለት እግሯ ላይ ተንበረከከ ኤፍራታን ያፌት ለምን በምን ምክንያት እንዳጠመዳትም ኤፍራታ ለጽዮን ነገረቻት። ጽዮን እሪ ብላ መቋቋም አቅቷ ተወደቀች። ከዛም ናታንን ሰው እዛ አስጠቅሞ ሰው አስገድሎ ከዛም እስር ቤት እከተውና ከዛ በኋላ ደግሞ አስገድለዋለሁ ራሱን አጠፋላለሁ ሲለኝ አንቺ እኔን ካላገባሽ ብሎ አጠመደኝ አለቻት። ፂሆን የሰማችሁን ማመን አቃታት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቻናሉን ቪዲዮን እስከ መጨረሻው ተከታተሉ ማለት ነው። ሐረግ ድራማ ከባለፈው የቀጠለ ይዘመተናል ማለት ነው። እንግዲህ ኢፍራታ እነ ናታን ቤት ሰተት ብላ በመምጣቷ ትልቅ ችግር አጋጥሟታል። ናታን ሁልጊዜ እነ ኢፍራታ ትመጣለች ብሎ ሳይሆን በቃ አይን አይደለችም ብሎ ነበር የሚያስበው። ዛሬ ስትመጣ ሁሉም ተደነጋገሩ። ሉሊት እንግዲህ የኢፍራታ ንዛ መገኘት ስለማትፈልግ ምንድነው ያለቻት መጀመሪያ ጊዜ አአ እንዴት መጣሽ? ሙሽራ እኮ ይሞሽራል እንጂ አይወጣም አለቻት። ኢፍራታ ደግሞ ነበር ግን ባለቤቴ ስራ ስለበዛበት ለሌላ ቀናችን ብለን ነው አለች ጽዮንም እንኳን ደህና መጣች ስለመጣች በጣም ደስ ብሎኛል በእርግጥ አለሽበት ቦታ ልመጣ ነበር አለች ኤፍራታም ምን ነው በሰላም አለቻት አረ በሰላም ነው ስለ ወንድሜ አንዳንድ ነገር እንዳወራሽ ፈልጌ ነው አለች ጽዮን ናታንም ስለኔ የምታወሪያት ምንድን ነው እኔ ያለሁልሽ አደለ ስለ እኔ ማውራት ከፈለግሽ እኔ ያለሁልሽ ባለቤቱ ስለኔ ህይወት እሷ ምን አግብቷት ነው የምታወራሽ? አላት። ከዛ ቤዛም ኢፉዬ ደህና ነሽ? አለቻት። ትናንትና ባጠፋ ነው ነገር ተናገረሽ እንዴ ስትላትም፣ አይ አልተናገረኝም፣ አለች። ለማንኛውም አትደናገጡ እና የመጣሁት አንዳንድ እቃዎችን ለመውሰድ ነው አለች። በቃ ለአንድ እቃ መውሰድ ቀላል ነው አለ ናታን። ሁሉም ነገር አለቀ። የደከምንበት የለፋንበት አላት። ምን ጠብቀህ ነበር? ካንተ ጋር እየፈራው እንድኖር ነው? ትሰማኛለህ አቶ ናታን፣ መፋቀር ብቻ ለመኖር ምክንያት ወይም በቂ አይሆንም። እኔ ደግሞ የሚታገልልኝ የሚከላከልልኝ ከጎኔ የሚሆን ጀግና ወንድ ነው የምፈልገው ወንድ ገባህ? አለችው ላንቺ ወንድ ማለት በሴቶች ስቃይ ደስታ የሚደሰት በሰዎች ስቃች ስቃይ ላይ የሚደሰት ሰዎችን ለመግደል ወደ ኋላ የማይል ወንድ ነው አይደል እሱ ነው ወንድ የሚሆንሽ አላት እንደዛ አይነት ወንድ ከመሆን ከምሆን ወንድ ባልሆን ይሻለኛል በማለት መለሰላት እፍራታም እና ታዲያ ወንድ ማለት የእንቅልፍ ክኒን ሰጥቶ ማስተኛት ነው አለችው። እናም ቤዛ ደግሞ ቀጠላ አድርጋ፣ ኢፉ ሌላ የተሻለ ሀሳብ አልነበረንም፣ እሱን አንቺን ለመውሰድ እሱን ማስተኛት የግድ ነበረብን አለቻት። ቆይ አንቺ ሀሳብሽ እሱን እንድንገለው ነው እንዴ አለቻት? ቤዛ እናም ኤፍራታ ደግሞ መልሷ፣ ለማንኛውም አሁን እቃይን ይዤ ልሄድ። በጣም እቸኩላለሁ ብላ ወደ ክላሷ ሄደች። ጽዮንም ተከተለቻት እና ሉሊት ደግሞ ከተናገሩ አይቀር እንዲህ ነው አለች ነገር ለማቀጣጠር አይገርምም። ከዛም ሄዳ ቁጭ አለች። ናታን በጣም ያሳዝናል እጁን በቦክስ ከግድግዳ ጋር ደም በደም አደረገው። ኤፍራታ ደግሞ እክላሷ ገብታ ማልቀስ ጀመረች። ጽዮንም ኤፍራታ ብላ እክላሷ ገባች። ከዛም ኤፍራታ እምባ አንጠራርጋ ምንም እንዳልተፈጠረ አድርጋ ጽዮንን ለማን ለማውራ ሞከረች። እናም ጽዮን ደግሞ ነይ እቅፉ አድርጊኝና አልቅሺ እፉዬ አለቻት። ኧረ እኔ ማልቀስ አላሰብኩም በጣም ቸኩያለሁ ልብስ የላዘጋጅ አለቻት። ጽዮንም እንቃርጋ ይዛ ኢፉዬ ባክሽ በጣም ይቅርታ ላደረግኩብሽ በደል አንቺን በጣም ብዙ ጎድቻለሁ አለቻት። እናም ከመጉዳቴ በላይ በችግርሽ ጊዜ ከጎንሽ አልሆንኩም፣ እባክሽን ይቅርታ አድርግልኝ አለቻት። ኤፍራታ በጽዮን ሁኔታ ግራ ተጋባች። ምን እየተካሄደ ነው አለች። እኔም አላቀው አዲስ የተፈጠረ ነገር አለ እንዴ? አለችም ከዛም ፂዮን ደግሞ አው እኔ ሁሉንም ነገር ማስታወስ ቻልኩኝ። እናም የዛን ቀን ሰርጉ ላይ ስመጣ ያፌትን ሳየው ቤታችንን ሳየው እንዴት እንደሆነ አላውቅም ትውስታይ ተመለሰ አለቻት ይህንን ነገር ኢፉዬ ከአንቺ በቀር ለማንም አልተናገርኩም ለወንድሜም እንኳ አለች። አሁን እንድጠቀምበት አለማስታወሴን እፈልገዋለሁ አለቻት። በተለይ ያፌትና ሉሊት ላይ አለች። እናም ኤፍራታ በጣም ተደሰተች። አንቺ ማስታወስ ቻልሽ አለቻት። እናም ሁሉንም ነገር ከመጀመሪያው ጀምረሽ አስታውሰሻል አይደል አለቻት። እና ሉሊትም ያደረገች ብሽን ነገር ስትላትም አዎ እሱን ማለቴ የሉሊትን ነገር አንቺ እንደ ልታውቂ የትቻልሽ አለቻት። ፍራታ ኤፍራታም ደግሞ እዩልሽ የሆነ ቀነታች ላይ ቁጭ ብለን እያወራሽ ነበረ አሞሽ ነበር። ከዛም ያደረግሽኝን ነገር አቃለው ብለሽ ጮሽባት አለች ፍራታ እና ወዳው ረሳሹ አለቻት። እውነት ለመናገር ለምን አልተናገርሽም ታዲያ የኔን አለማስታወስ ለምን ዝማሽ ስትላትም ጽዮንም ኢፍራታ ደግሞ እውነት ለመናገር ትክክልም ባይሆንም በቃ ልጠቀምበት አስቤ ነበር አለች። ግን አልሆንም፣ ያፌት አዲስ ነገር መጥቶ በውስጤ ትርምስምሱን ሲያወጣው ሁሉም ነገር አስጠላኝ አለችና ኢፉያ አልጋው ላይ ቁጭ አለች። ጽዮንም ቁጭ አለችና የኢፍራታን እጅ ይዛ ታውቂያለሽ አለች ኤፍራታ አንቺ ስለተውስኝ በጣም አዝኜ ነበር። ሁሉም ነገር ተስፋ አስጠላኝ። እዚ ጋ ተስፋ ሳጣ ልብ የተሰበረ በጣም ተሰማኝ ብላ ልቧን አሳየቻት። ከምን ጊዜውም በላይ ሁሉ ነገር የተሰባበረ አለች። ጽዮንም እቅፍ አርጋ ይዛ እፉዬ፣ እባክሽ ይቅር በይ። በቃ ሁሉን ነገር የታየኝ ማታ ዚህ ክላሴች ስገባ ነው እኔና ወንድሜ እያላንቺ ባዶ ነው ይሄ ቤት እያላንቺ ደስ አይልም፣ አለቻት። ተያይዘው ማልቀስ ጀመሩ። በጣም ያሳዝናል። እናም ጽዮን የመጀመሪያ ጥያቄዋ እፍራታ ያ አረመኔ በምን ጉዳይ ነው ያስፈራራሽ? አለቻት። አይ አልነግርሽም አለች እፍራታ እያለቀሰች። ተንጂ ኢፉ እኔ ከምታመሜ በፊት አንቺ እኔ ዳጊም ሁነን ቃል የተገባባ ነውን፣ እረሳሽው እንዴ አለቻት ኤፍራታ። እንዴት ቃል እንደተጋቡ አስታወሰች። እናም ለ ጽዮን ሁሉንም ነገር ነገረቻት። ናታንን እንዴት እንዳጠመደውና እሷን ማግባት እንደሚፈልግ ነገረቻት። ናታን ደግሞ እታች ላይ እጁን ወንድ አይደለህም አለችኝ እኮ እያለ እግር ግዳ ጋደም በደም አደረገው። ከዛም ቤዛ ደርሳ ደግሞ ምን እያለክ ነው አለችው ከዛም ደምታ አል ኮ ምን እየሆንክ ነው? እጅ ደም በደም ሆኗል አለችው። ከዛ እሱ ደግሞ ልቤ ከመድማቱ በላይ ይሄ አይደማም አላት። እኔ የምፈልገው እኮ ወንድ ነው አለችኝ እኮ እኔ እኮ ለእሷ የትም እገባ ነበር። ሺ ወንድ ቢመጣ ለሷ አጋፈጥ ነበር አለ። ሉሊት ደግሞ እንግዲህ እና ወንድነት ማለት እጅህን ከግድግዳ ጋር እያጋጨህ እያደማህ ነው ወይ አለችው። ቤዛ ደግሞ ዝም በይ አንቺ፣ ሴት ቆይ ዛሬ ስራ የለሽም እንዴ አለቻት። አራልኝ እኔማ ሙሽሪ ሻንጣዋን ጠቅልላ እስከምትወጣ እየጠበቅኩ ነበረ። ግን እሷ ደግሞ ስራ በዛባት መሰለኝ ብላ ወጣች፣ ከዛ ቤት። እናም ናታንም ተናደደባትና ይችን ሴትዮ ሰው መግደልም ካለብኝ በዚች በሴትዮ ለመጀመሪያ ገላለሁ፣ አለ ናታን። ከዛም ቤዛ ደግሞ እባክህን ተረጋጋ፣ መግደል የምትጀምረው ከዚህ ሴትዮ ጋር እነሱ ማሰብ አልቻሉ እንደሆነ አንተ እንደዚህ ትሆናለህ። አሁን እጅህ በጣም ደምቷል። አልኮል ላምጣልህና ላጽዳለህ አለችው ልቤ ከሚደማው በላይ አይደማም፣ ተይው ከሚሰማ ሄመን በላይ አይሰማኝም። አለ ሉሊት። እንግዲህ ቀጥታ የአፌት ጋር ሄደች። የአፌት ጋር ሄዳ የፍራታ ከናታን ጋር ሌላ ግንኙነት እንደፈለገች አድርጋ ለያፌት ሁሉንም ነገረችው። እቤትህ ሙሽሪት እኮ እኛ ቤት መታ ያደረገችው ያፌት የዚህን ጊዜ ምንድነው የተፈጠረው? በፍጹም አላት ባለትዳር አትመስልም። ሌላ ነገር የፈለገች ነው የሚመስለው። እንዴት እዛ ቤት ትሄዳለች? እቤት አትምጭ ማለት አንችልም፣ ግን ደግሞ በፍጹም እንደዚህ ማድረግ የለባትም አለችው። እንግዲህ ቤዛ ደግሞ በጣም ናታንን ተቆጣችው። ልብስህም ቀይ ቆሽሿል፣ ትናማታ የጀመርክ ለብስሃል፣ ቀይረው ስትለው ቢቆሽሽ ባይቆሽሽ አላት። እናም ቤዛ እንግዲህ ናታንን ሽንፈትህን በእንደዚህ አይደለም ማሳየት የምትችለው። ደካማ ነህ! እንደዛ ካልሆንክ ተነስና ዘንጥ ታጠብ አለችው። ከዛ ሳትፈራ አይንህን እያየ ኤፍራታን አናግራት፣ አይኗን ታየዋለህ ልቧ በጣም ስለተሰበረና ስለተጎዳ አለችው። በሚገርም ሁኔታ ምንም ቢፈጠር ከጎኗ እንዳለህ አሳያት ያኔ ያፌትን አይደለም አለምን መገልበጥ ትችላለህ፣ ስትለው እንደዛ ማድረግ እንችላ ይመስልሻ አላት። አዎ ትችላለህ አለችው። ያፌት ሉሊትን ከመኪና ላይ አስወረደና ኤፍራታን ሄዶ አነቃት። በጣም ያሳዝናል። እናም ቤዛ እንግዲህ በጣም መልካምነቷ እየበለጠ መጥቷል። ጽዮን በጣም አዝናለች በኤፍራታ ሁኔታ። ይገርማል ዳግም ወንድሟ በመሆኑ ደስተኛ ሆናለች። እፍራታ ግን ደግሞ ያፌት እያደረገ ያለው ከባድ ነው። ኤፍራታን በዚህ ምድር ላይ እንድትኖር አላደረጋትም። ያሳዝናል። ክፉ ሰው ነው። እናም እንግዲህ እፍራታ በሕይወቷ የተደሰተችበት ነገር ቢኖር ክብረ ንጽህናዋን ለናታን አሳልፋ መስጠቷን ለፂ ስትነግራት ጽዮን በጣም ተደሰተች። ያፌትም ለሀብታም ሊሽጣት እንደነበረ ቢፈልግም፣ ባለሀብቱ ደግሞ ምንም ሳትነካካ ፍራቷን እንደሚፈልጋት ሲነገረኝ ከዛም ይሄ ነገር ሆነ አለቻናል። ሳብስክራይብ ያረጋችሁ